ቤቶች እንደውም ይብስባቸዋል። ስንፈት ወሲብ ካለበት በቃ በትንሹ ነው የምትነጫነጭ። ትልቅ ቦታ ላይ ያለ ሰው ነው በጣም የተከበረ ሰው ነው። ሚስቱም በጣም የተማረች ናት። ግን ያው ፕሪማቹር ጃኩሌሽን ስለነበረበት በቃ በጣም ነው የሚያፈቅራት እና በቃ ተለየችው። ጥናት ሲጠና ኤክስፕሊሲትሊ በግልጽ ሰዎች አይ በእንትን ስላልተጣጣምን ነው አይሉ ግን ጥናቶች ላይ አንዱ ጋፕ ምንድን ነው አልተግባባንም በፋይናንስ ነው ምናምን ይላሉ ኦፍኮርስ እነዚህ ነገሮች ተጽዕኖ የላቸውም ማለት አይደለም አላቸው በደንብ ግን ይሄ ፓርት ሌላ ምክንያት ይሰጠዋል። ላይክ ማች ካላረጉ መቀጠላቸው በነገራችን ላይ በጣም የተረዳሁት እኔ እስካሁን ካየዎቹ ሰዎች ከራሴ ከልምድ ምንድን ተማርክ ብትይ ትዳር ላይ ሁለት ነገር ከሌለ ትዳሩ ብዙም አይዘልቅም። ብዙ ሰዎች ይህን ሊከራከሩኝ ይችላሉ፣ ግን እኔ ይሄንን በደንብ አድርጌ የማውቀው ትዳር ውስጥ ልጅ ከሌለ ሴክስ ከሌለ ትዳሩ አጠያያቂ ነው። ብዙ ሰዎች አይ ፍቅር ካለ ይበቃል ይላሉ። ግን እኔ በኔ በኔ ባየሁት በማየው እና አብዛኞቹ ወደ ቺቲንግ የሚሄደው ወደ ዳይቮርስ ወደ ፍቺ የሚኬደው ሌላውን ነገር መፍታት ይችላሉ። ብዙ ጊዜ ይሄኛውን ይለትልትና እምቢ ሲል በቃ ሰንበዲ ቺት ማድረግ ይጀምራል ከዛ ፍቺ ሂደቱ ይፋጠናል ማለት ነው። ሰው በጣም ኮመን ነው። ፍቺ በጣም ኮመን ነው። እኔ እንዲያውም አንዱ ታሪኬ ላይ ኮመን ጥያቄ አድርጌ ለምን አጠናዋለሁ ብዬ ስላሰብኩኝ ፍቺን እንደ አንድ ጠይቃለሁ። ሁሉንም ሰው አግብታል፣ ተፈታል። ከተፋታው ሁለት ዓመት ነው፣ ከተፋታው ሶስት ዓመት ነው። ከዚህ ጋር ይገናኛ አሁ በጣም ብዙዎቹ ማለት ነው እና ከፊች ጋር ምንም ጥያቄ የለውም። ሴቶች እንደውም ይብስባቸዋል። ስንፈተ ወሲብ ካለበት በትንሹ ነው የምትነጫነጭ። ወንዶች ይታገሳሉ። አሳየሁሽ አይደል? ወንዶች ይታገሳሉ። ኦፍኮርስ ይሄ ጥናት አይደለም፣ የኔ ካየኋቸው ኤክስፒሪየንስ ነው። ፈርዛ ጥናት የምትፈልጉ ሰዎች በደንብ ማጥናት ይቻላል። ግን እኔ ካየሁት ወንድ ሞር ቶለራንት ነው። ቶለራንት ነው። አዎ ሴቶቹ ወንዱ ፐርፎርማንሱ በጣም አነስተኛው ነው ለረጅም ጊዜ ከቆየ፣ በቃ ምክንያት ይፈልጋሉ ብዙዎቹ። ወይ ደግሞ እሱ እንዲፈታ እነሱ ቺት ማድረግ ጀምራሉ ማለት ነው። ሰው ኮመን እኔ ካየዋቸው አነስተኛ ምናምን ይገል ሌላ ጊዜ ሌላ ጊዜ ሴክስን እንደ ጦር መሳሪያ ይጠቀምል ሶ ቢኮዝ እነሱ የሚፈልጉት አይነት ስላልሆነ ግንኙነት የሚያደርጉት ለእሱ ብለው ስለሆነ ብዙ ጊዜ ያስቸግሯቸዋል ግንኙነት ለማድረግ ግን አንድ ዓመት አለፈን ምናምን ኮመን ነው። ነገ ሲመጡ ሰው አንደኛው እሱ ነው፣ ፍቺ፣ ኢንፊደሊቲ ምንም ጥያቄ የለውም ይጨምራል። እንኳን ፍቺ ተዩና የአባለዘር ራሱ በጣም ይጨምራል። የአባለዘር ኢንፌክሽን ከሰው ወደ ሰው በሴክስ የሚተላለፍ በሽታ የአባለዘር ኢንፌክሽን ይባላል። እሱን ይጨምራል። ለምን ኢንፊደሊቲ ስለሚጨምር ወይም ደግሞ ዝሙት ነው የሚባለው አሁን እንደሱ ስለሚጨምር ማለት ነው። ስለዚህ ኮመን ነው። አንድም አድሬስ መደረግ ያለበት እነዚህን ነገሮች ስለሚያመጣም ጭምር ነው። አንዳንድ ጊዜ ደግሞ ከባድ ዲፕሬሽን ውስጥ ይከታቸዋል። አንዳንዶቹ እን ያው ታሪኩን ባወራ ሰውየው እያየኝ ስለሆን እንዳይደብረው ብዬ ነው እንጂ ትልቅ ቦታ ላይ ያለ ሰው ነው። በጣም የተከበረ ሰው ነው። ሚስቱም በጣም የተማረች ናት። ግን ያው ፕሪማቹር ኢጃኩሌሽን ስለነበረበት በቃ በጣም ነው የሚያፈቅራት እና በቃ ተለየችው እና እኔ ጋ መጣ። እኔ ጋ ሲመጣ እኔ ምንም ምንም ዝም ብዬ ነው የመጣሁት አለኝ። ምንም ብዙም ተስፋ አልነበረኝ። ከዛ አውርተህኝ መድኃኒቱን ሳልጀምር መድኃኒት ጽፌለታለሁ። ከእኔ ረጅም ሰዓት አውርተዋል። ታሪኩን ብዬ ሰምቼዋለሁ እና ካወራም በኋላ ከደረጃ ሶስት እንደሚሻለኝ ተጋባኛለት ከዛ በፊት እንግዲህ ስዊሳይድ ያሰበሰው ነው ራሱን ለማጥፋት ላ ያሰበሰው ከዛ ቆይቶ መጣ ከእሷ ተለያይቶ ሌላ ሰው ጋር ጀምሮ የፍቅር ህይወት ሴክሹዋል እንትኑ ኢምፕሩቭ አድርጎ እንደ አጋጣሚ ዲቪ ተመቶለት አሜሪካ ሄደ። እና ይህ ሰው ሊያመሰግነኝ መጥቷል በሌላ ሰዓት እና ያው አንዳንድ ጊዜ የሚያመጡልኝ ስጦታ አለ፣ ቅድም እንዳሳየች አሉ። በጣም ችግር ቢፈጥርባቸው፣ ግን ደግሞ ቢታገዙ ብዙ ለውጥን ማምጣት ይቻላል እና ሰክሰስ ሬቱ ጥሩ ነው። አሁን ሕክምና ላይ ምን አለመሰለሽ እንደ ሰው አይደለም ብላክ ኤንድ ዋይት አይደለም። ለምሳሌ 65 ዓመት ወንድ ስኳር፣ ግፊት፣ ኮሌስትሮል፣ ልብ ድካም ሲኖርበት እና የ28 ዓመት ወጣት እነዚህ ነገሮች ሳይኖርበት ሕክምናው ይለያያል ውጤቱ ይለያያል። ግን ፎር ዘ ቫስት ማጆሪቲ ለአብዛኛው ሰው ሪስፖንድ ያደርጋል ሕክምና ነው። ሰማንያ በመቶ ሰው አካባቢ በደንብ ጥሩ ለውጥ ያመጣል ማለት ነው። በነገራችን ላይ እንግዲህ ወደኋላ ላይ ካልመጣንበት እንዳንረሳው አንዱ የስንፈተ ወሲብ ሕክምና በተለይ በወንዶች በጣም አድቫንስ አድርጓል ቪያግራ ፎስፎ ዳይስተሬስ ፋይፍ የተባሉ የመድኃኒት ዝርያዎች ውስጥ ፕሮቶታይፕ የመጀመሪያው እና በስፋት የሚታወቀው ነው። ብራንድ ኔም ነው ኦፍኮርስ ምራፍ ቪያግራ። ብራንድ ኔም ማለት የሆነ ካምፓኒ ሲያመርተው እሱ የሚሰጠው እንደማለት ነው። ዜን ጀኔሪክ ኔሙ ግን ስታንዳርድ ኔሙ ቪያግራ ሲልደናፊል ሲትሬት ነው የሚባለው። በአምሳ እና በመቶ ሚሊግራም አንዳንዴ በ25 ሚሊግራምም አለ ይሄ የመጀመሪያው ነው። ይሄ ይሄ ራሱ አመጣጡ የሚገርም ነው። መጀመሪያ ቪያግራ ለስንፈተ ወሲብ አይደለም የተሰራው መጀመሪያ ለደረት ህመም፣ አንጃና ፔክቶሪስም ይባላል የደረት ህመምና ሙከራ ሲደረግ እንደዛ አይደል ጥናት ነው የሚጠናው። ስለዚህ ደረት ህመም ላላቸው ሰዎች ቪያግራ ጀምሩላቸው ነው እና ክትትል ያደርጋሉ። ከዛ የደረት ህመሙ ለውጥ አላገኙበትም ብዙ ስለዚህ አጥኚዎቹ በቃ ይሄ ህክምና ይቁም አሉ ሲሉ ወንዶቹ አብዛኞቹ ወንዶች አናቆም በሌላ መልኩ እየጠቀማቸው ነው ለምን ሲባሉ፣ እዚህ ላይ አሪፍ አድርጎና ከዛ በኋላ ተጠናና የእሱ መድኃኒት ዝርያዎች አሁን ቪያግራን ጨምሮ፣ ታዳላፊል ወይም ሲያሊስ የሚባላለ፣ ቨርደናፊል፣ አቫናፊል በብዙ አይነት የሚለያዩ ግን ተመሳሳይ ዝርያ ያላቸው መድኃኒቶች መጥተዋል ማለት ነው የወንዶችን ሴክሹአል እንትን የቀየሩ መድኃኒቶች ናቸው። ሶ ቪያግራ እና የቪያግራ ዝርያዎች የመጀመሪያዎቹ የስንፈተ ወሲብ መድኃኒቶች ናቸው። እነዚህ በወንዶች ናቸው። አንዳንድ ሴቶች ቪያግራ እየወሰዱ፣ በጥናት አልተደገፈም። ቪያግራ ለሴቶች ውጤታማ አይደለም። ጠንካራም ጥናት የለም። ለሴቶች አይመከርም። ቪያግራ ምንድነው? የደም ፍሰት ነው የሚጨምረው። ብልት እንደ አጥንት ጥንክር ብሎ የሚቆመው በደም ተሞልቶ ነው። ላይክ በደም ወደዛ ይሄዳል፣ ወደ ብልጫፍ ግን መመለስ አይችልም፣ ይዘጋበታል። ያኔ ጥንካሬ ሄዷል ማለት ነው። እሱን ነው የሚጨምረው። ቪያግራ እና የቪያግራ ዝርያዎች የመጀመሪያ ደረጃ የወንዶች የስንፈተ ወሲብ መድኃኒቶች ናቸው። እንግዲህ ለኢሬክታል ዲስፋንክሽን ነው። ለኢሬክታል ዲስፋንክሽን ነው። ይሄ ለኢሬክታል ዲስፋንክሽን ነው።